ሰላምና ጤና በእያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁለን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩትዩብ ቻነላችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮዋችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። በዛሬው ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። እናንተ ግን ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ ተመልሰን በድጋሚ እንመጣለን። ማንቸስተር ዩናይትድ ከቀድሞ ኮከባቸው ጋር እየተነጻጸረውን እንግሊዛዊ ይከታተላሉ። ማንቸስተር ዩናይትድ የክሪስታል ፓላሱን አማካይ አደም ዋርተንን በዚህ ክረምት የዝውውር ኢላማ አድርገው ከሚከታተሉት ክለቦች መካከል አንደኛው ነው። ሁኔታውን በቅርበት የተረዱ ምንጮች እንደተናገሩት ከሆነ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪ የአደም ዋርተን ትልቅ ደጋፊ እንደሆኑና ፍላጎታቸው እየገፋ መሆኑ ነው። ከቼንድ ኦፍ ሳይድ ያስነብበው እንግሊዛዊ ወጣት በሌሎች እንግዲህ የፕሪምየር ሊግ ክለቦች እንደ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ኒውካስተል ዩናይትድ፣ አስተን ቪላ ና ቶትናሃም ባሉ ቡድኖችም ፍላጎት ላይ ያለ ተጫዋች ነው። ክሪስታል ፓላስ በአደም ዋርተን ላይ ብዙ ፍላጎቶች እንግዲህ እንዳላቸው ስላወቁም እንዲቆይና አዲስ ውል እንዲፈራረምም ለማሳመን ሙከራዎችን ያደርጋሉ። ምንም እንኳን የብዙ ቡድኖች ፍላጎት ቢኖርም አደም ዋርተን በክሪስታል ፓላስ አዲስ ውል ሊቀርብለት ነው። ዩናይትድ ና ኒውካስትል ዩናይትድ በአሁኑ ጊዜ ከፍተኛ ፍላጎት እያሳዩ እንደሚገኙ ታውቋል። እንደ ካርሎስ ካሴሜሮ ና ክሪስቲያን ኤሪክሰን ያሉ ክለብ ኮከቦችም ለመተካትም የመሃል ክፍላቸውን መልሰው ለመገንባትም ለሚፈልጉት ዩናይትዶች አደም ዋርተን ተስማሚ ይሆናል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ሪዮ ፈርዲናንድ ከቀድሞ የቡድን ጓደኛው ማይክል ካሪ ጋር በማመሳሰልም አደም ዋርተንን ወደ ኦልትራፎርድ እንዲያመጡትም አሳስቦ ነበር። ተጫዋቹ በዚህ ክረምት ወደ ሌላ ክለብ የሚሄዱ ነገር እርግጥ ይመስላል። ነገር ግን ማረፊያው ክለቡ እንግሊዝ ካሁን ምንም አይነት ፍንጮች የሉም ነው እየተባለ የሚገኘው። አደም ዋርተን በክረምት የዝውውር ገበያው ውድ ዋጋም ይኖረዋል ተብሎ ይጠበቃል። ይህ ዩናይትዶች እንግዲህ በመሀል ሜዳ ላይ ከአደም ዋርተን በተጨማሪ የአታላንታው ኤደርሰን ትልቁ ኢላማቸው ነው። ብራዚላዊውን አማካይ ለማግኘትም ግንኙነቶች እንደጀመሩ ነው የሚነገረው። አሁን ላይ ግን ከእንግሊዛዊ ወጣት ጋር ስማቸው በሰፊውም እየተነሳም ይገኛል። ቸልሲዎች አጥቂውን ለማስፈረም ሙከራዎችን ያደርጋሉ። ቸልሲዎች የባየር ሚኒኩን አጥቂ ሃሪኬንን በክረምቱ ለማስፈረም የደሞዝ ገደባቸውን ለመስበርም ፈቃደኞች እንደሆኑ ተዘግቧል። እንደ ሴመን ፊሊፕስ ዘገባ ከሆነ ይህ ስምምነት እንደ ተጨባጭ ነገር አይታይም። ነገር ግን ሰሚያዎቹ ለቸልሲ እንግዲህ ቻምፒየንስ ሊግ ማለፍ ከቻሉ ለዝውሩ ደግሞ የተሻለ እድል እንደሚያገኙ ነው የሚዘገበው። በአሁኑ ሰዓት የምዕራብ ለንደኑ ቡድን በፕሪምየር ሊግ የደረጃ ሰንጠረዥ አምስተኛ ደረጃ ላይ የሚገኙ ሲሆን በዚህ ደረጃ መጨረስ በሚቀጥለው ዓመትም የአውሮፓ ከፍተኛውን የክለቦች ውድድር ደግሞ ለመሳተፍ በቂ ነው። ሆኖም ግን በነጥብ እንግዲህ ስድስተኛ ደረጃ ላይ ካለው እንግዲህ ቡድን ጋር በጣም ጠባብ እንደሆነ ይታወቃልና እንደገና ሁሉንም ፍጻሜውን የሚያገኘው ወደ ኬን የሚደረገው እንቅስቃሴ በጣም ትልቅ ምኞት ሊሆን ይችላል። ከዚህ በላይም ደግሞ እንግሊዛዊው ኢንተርናሽናል ከአመት ወደ አመት ለከፍተኛ ክብር ለመወዳደርም ዝግጁ በመሆኑ ቸልሲ በዝውውሩ ሊቸገር ይችላል። የባቫሪያኖ ቡድን በዚህ ዓመት የቡንደስሊጋ አሸናፊ ሲሆኑ ይህም ደግሞ ስኬት ሀሪኬን ለረጅም ጊዜ ሊያሳካው ያቀደውን ዋንጫ አሳክቶለታል። ኬን ቸልሲ ለመቀላቀል ሊፈተን የሚችለው እንግዲህ ተስፋ ወደ ፕሪምየር ሊጉ መመለሱ ነው። ለኤንዞ ባሬስካ ቡድን ኒኮላስ ጃክሰን አስተማማኝ የጎል ምንጭ ተደርጎ ባለመወሰዱ የሃሪኬን እቅዱ ፍጹም ይሆናል። በዚህ የውድድር ዘመንም ሴኔጋላዊ ኢንተርናሽናል ኒኮላስ ጃክሰን ባደረጋቸው 33 ጨዋታዎች 12 ጎሎችን ነው ማስቆጠር የቻለው። ይህ በእንዲህ እንዳለ ሀሪኬን በሁሉም ውድድሮች በ45 ጨዋታዎች 37 ጊዜ ኳስና መረብን ማገናኘት ችሏል። ስኬታማ ዓመትንም አሳልፏል። ሃሪኬን ለቸልሲ ከባድ ምኞት ቢሆንም ለቸልሲ በክረምት ወቅት ግን ይበልጥ ትክክለኛ ኢላማ የሆነው የኤብስዊች ታውኑ ሊያም ዴላፕም ይመስላል። ሆኖም ግን አሁንም ዘገባዎች ማንቸስተር ዩናይትድ እንግሊዛዊውን ለማስፈረም ግንባር ቀደም እንደሆኑ ነው የሚናገሩት። ፓትሪስ ኤቭራም ለማንቸስተር ዩናይትድ ማስጠንቀቂያም ልኳል። የማንቸስተር ዩናይትድ አማካይ ብሩኖ ሚጌል ፈርናንዴዝ በቅርብ ወራት ከክለቡ ሊለቅ እንደሚችል ሲነገር ቆይቷል። የሳውዲ አረቢያ ክለቦች ፖርቱጋላዊውን ኢንተርናሽናል በክረምት ለማስፈረምም ሲፈልጉ እንደሚችሉና እሱ ደግሞ አገልግሎት ከፍተኛ መጠን ያለው ገንዘብ ሊያቀርቡ እንደሚችሉ ወሬዎች አሉ። የ30 ዓመቱ ተጫዋች የማንቸስተር ዩናይትድ ድንቅ ብቃት ያለው ተጫዋች ሲሆን በዚህ ሲዝን 19 ጎሎችን አስቆጥሯል። አስራ ዘጠኝ አሲስቶችንም አድርጓል። ብሩኖ ዓለም አቀፍ ደረጃውን የጠበቀ ተጫዋች ነው። ማንቸስተር ነትሮች ለታላላቅ ዋንጫዎችን መጫወትን ካሰቡ ብሩኖን በቀላሉ ሊያጡት አይፈልጉም። አሁን ላይ ፓትሪስ ሄቭራ ለማንቸስተር ነትር ማስጠንቀቂያ ልኳል። የቀድሞ የማንቸስተር ነትር ተከላካይ ፓትሪስ ሄቭራ ፈርናንዴዝን መሸጥ ትልቅ ስህተት ሊሆን እንደሚችል ክለቡን አስጠንቅቋል። የፖርቱጋል አቢብ ኢንተርናሽናል በክለቡ ውስጥም በጣም አስፈላጊ ተጫዋች አድርጎ ሰይሞታል። ፈረንሳዊው ተከላካይ በመቀጠልም ማንቸስተር ዩናይትድ ያለ ኮከባቸው ወደ ዩሮፓ ሊግ ፍጻሜ እንዲሁ ደግሞ ፕሪሚየር ሊጉ ላይም ቢሆን ደግሞ ላለመውረድ ይታገሉ ነበር፣ በጣም ሲልም ነው እንደተናገረው። እሱ ባይኖር ኖሮ ከባድ ነገር ያጋጥማቸው ነበር ሲልም ነው እንደተናገረው። ወደ ዩሮፓ ሊግ ፍጻሜም እንደማይደርሱ ና ያለሱ ደግሞ አመቱን ቢጀምሩ ላለመውረድ ሊፋለሙም እንደሚችሉ ይገልጻል። ኤቭራ ለስካይ ስፖርት ሲናገር ተጨማሪ ተከላካዮች እንግዲህ እንፈልጋለን ትክክለኛ አጥቂ እንፈልጋለን። ምናልባት አንዳንድ አንድ አማካዮችንም ማምጥተው ብሩኖን ቢደግፉ ትላለው። ሳኡዲ ውስጥ ብሩኖን ለማግኘት ብዙ ገንዘብ ሊያቀርቡ እንደሚችሉ ሰምቼ፣ ያለው ነገር ግን እሱን መልቀቅ ስህተት ይመስለኛል። ሰዎች ስለ እድሜው ያወራሉ፣ ነገር ግን ብሩኖ በዚህ ወደድ አመት ሞተር ነው። ዩናይትድ ብሩኖ ፈርናንዴዝን አጥብቆ መያዝ አለበት ሲልም ነው ፓትሪስ ኤቭራም እየተናገረ የሚገኘው። ማንቸስተር ዩናይትዶች የ30 አመቱን አማካይ በመጪዎቹ ሲዝኖች በክለቡ ማቆየት ይፈልጋሉ። ብሩኖ ከምርጥ ተጫዋቾችም አንደኛው ብቻ ሳይሆን የመልበሻ ክፍል መሪ ነው። ማንቸስተር ዩናይትድ በሚቀጥለው አመት ተሻሽለው መመለስ ከፈለጉ ጥራትና ልምድ ያላቸው ተጫዋቾችን መጠበቅ ይኖርባቸዋል ተብሎም እንደሚጠበቅ ነው መረጃው ያጋራው። ጋዜጠኛው ብሩ ተስፋ ያለው የቸልሲ የዝውውር መረጃን አቀርበዋል። ቸልሲ የናፖሊዮን አጥቂ ቪክተር ኦስሜንን ለማዘዋወር አሁንም ፍላጎት አለው ሲል ጋዜጠኛ ሳይመን ፊሊፕስ ተናግሯል። በጋላታ ሳራይ ከናፖሊ በውሰት የሚገኘው ናይጄሪያዊው ተጫዋች ከቼልሲና ከሌሎች የአውሮፓ ታላላቅ ክለቦች ጋር ሲያያዝ ቆይቷል። ባለፈው ክረምት በመጨረሻም ጋላት ሳራይን በውሰት ሲቀላቀል ሌሎች ክለቦች ባለማስፈረማቸውን በጣም አስገራሚ ሆኖም ነበር። ቪክተር ኦስሜን በጋላት ሳራይ በቋሚነት አይቆይም። አሁን ላይ ቼልሲ ለ26 ዓመቱ ተጫዋች ሊመለስ የሚችልበት ይመስላል። ፊሊፕስ እንግዲህ እንዲሁም ሌሎች አጥቂዎች በቸልሲ ኢላማ ውስጥ እንዳሉ ጠቅሷል። ነገር ግን በቪክተር ኦስሜን ላይ ያለው ፍላጎት አሁንም የጠፋ አይመስለኝም። ተጫዋቹ ወደ ስታንፎርድ ብሪጅ የመሄድ ፍላጎት አለውም ይላል ፊሊፕስ። ቸልሲ አዲስ አጥቂን ለማግኘት ስላደረገው ጥረት ሲናገር ለቸልሲ በአጥቂ መስመር ላይ አንደኛው ቁልፍ ቦታ የአጥቂ መስመር ነው እና ምንጮች እንዳሉት ከሆነ በዚህ ሳምንት ቸልሲ ቪክተር ኦስሜንን ለማስፈረምም አንዳንድ መረጃዎች መጠየቃቸው ነው ጋዜጠኛ የተናገረው። ተጫዋቹ የቻምፒየንስ ሊግ እግር ኳስን ቢያገኝም ባያገኙም ወደ ቸልሲ የመቀላቀል ፍላጎት ነበረው፣ እናም ደግሞ አሁንም ለመቀላቀል ይጓጓል። ስምምነቱን ለመጨረስም ባለፈው ክረምት ጠንክረው የሰሩ ሲሆን ይህንን ፍላጎት በክረምትም እንደሚያድሱት ይጠበቃል። ቸልሲ በቀላሉ ወደ ስምምነቱ ሊመለስ ይችላል። በዚህ ክረምትም ቪክተር ኦስሜንን ለማስፈረም ያናክል ከባድ እንደሆነ ያምናሉ። ሊያም ዴላፕ አሁን ላይ በፍላጎታቸው ላይ አለ። ስለ ቤንጃሚን ሸስኮ አሁንም በፍላጎታቸው ላይ አለ። በዚህ ሳምንት በሱ ላይ የበለጠ ፍላጎትም እንዳላቸው እየሰማሁ ነበር። እናም ደግሞ ቤንጃሚን ሸስኮ አሁን ላይ እውነተኛ አማራጭ እንደሆነ እናምናለን። ሆጎ ኤኬቴኬም በፍላጎታቸው ዝርዝር ውስጥም የሚኖር ተጫዋች ነው። ቪክተር ኦስሜን ለቸልሲ ፍላጎቶች ተስማሚ ይመስላል። ቸልሲዎች ከኒኮላስ ጃክሰን ተጽዕኖ ማጣት በኋላ አዲስ አጥቂ ይፈልጋሉ። ክሪስቶፈር ኢንኩንኩ እንዲሁ በምዕራብ ለንደን አይቆይም። ኦስሜን በአንጻሩ በአስተማማኝ ሁኔታ ላለፉት ጥቂት ዓመታትም በዓለም ላይ ካሉት መሀል አጥቂዎችም አንደኛው ነው። የቀድሞ የሌል ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች በ39 ጨዋታዎች 35 ጎሎችን ያስቆጠረ ሲሆን በመጨረሻዎቹ ሁለት የውድድር ዘመናት በናፖሊ 48 ጎሎችን ያስቆጠረ ተጫዋች ነው። አርሰናል በፕሪሚየር ሊጉ ኮከብ ላይ ፍላጎት እያሳየ ነው። አርሰናል በውድድር ዓመቱ መጨረሻ የኒውካስትል ዩናይትድን አጥቂ አንቶኒ ጎርደንን በሚያስገርም ሁኔታ ለማስፈረም ፍላጎት አሳይተዋል። የ24 ዓመቱ ተጫዋች ክለቡን እንግዲህ ከተቀላቀለ በኋላ ለኒውካስትል ዩናይትድ በጣም አስደናቂ ሲሆን፣ አርሰናል እሱን እየተመለከተው እንደሆነም ተዘግቧል። የቀድሞ የፕሪምየር ሊግ ስካውት ሚኪ ብራውን እንዳለው ከሆነ አርሰናል በተጫዋቹ ላይ ፍላጎት እያሳየ ነው፣ ነገር ግን ግዢው አስቸጋሪ ሊሆን ይችላል። ኒውካስል ዩናይትድ ተጫዋቹን መሸጥ አይፈልጉም። ነገር ግን አርሰናል ብዙ ገንዘብ ካቀረበም ለማዘዋወር ጫና ሊደረግባቸው ይችላል። ስለሆነም አርሰናል በክረምቱ አንቶኒ ጎርደንን ይፈልጋሉ ተብሎ ነው የሚጠበቀው። ሚኪ ብራውን ሲናገር አርሰናል በአጥቂ መስመሩ ቡድኑን ለማጠናከር እየፈለጉ ነው። ስለ ማርቲኔሊ ተናግረናል። እሱ ከሄደ ከእሱ የተሻለ የሆነን ሰው ማምጣት ይፈልጋሉ። በራዳራቸው ላይ ደግሞ ጥቂት ስሞች ያሉ ፍላጎታቸውን ካሳዩበት አንደኛው ተጫዋች ደግሞ አንቶኒ ጎርደን ነው። እሱን የሚገኝ ከሆነ እንደ ሁኔታውም እየተከታተሉት ይገኛሉ ብሏል። ኒውካስል ዩናይትድ ገንዘብ ሁኔታቸው ምክንያት ስለ ሽያጩ ትንሽ እርግጠኛ አይደለም። አርሰናል ብዙ ገንዘብ ለተጫዋቹ ማቅረብ ከቻሉ ኒውካስል ዩናይትድ ለመቀበል ሊፈልግ ይችላል። አርሰናል በአጥቂ መስመር ላይ የበለጠ ጥልቀት እንደሚያስፈልገው ከማንም የተሰወር አይደለም። ስለሆነም የጎርደን ፊርማ ደግሞ ወሳኝ ይሆናል ተብሎ ነው የሚጠበቀው። የቀድሞ የኤቨርተን ኮከብ በዚህ ሲዝን ዘጠኝ ግቦችንና ሰባት አሲስቶችን አድርጓል። እዚህ ቀደም ከሊቨርፑል ጋር ሲያዝ ሲያዝቆይቷል በክረምትም አርሰናልን የመቀላቀል ሀሳብ ይኖርዋል ተብሎ ይታሰባል። እንግዲህ ጎርደን አርሰናሎች ወደፊት እንዲሻሻሉ እንደሚረዳቸውም ምንም ጥርጥር የለውም ይላሉ በርካታ በዘገባዎች። እንደ አርሰናል ላለ ትልቅ ክለብ መጫወት እድል ለተጫዋቹ ውድቅ ለማድረግ አስቸጋሪ ሆነበታል። ነገር ግን ኒውካስል ዩናይትድ በቀላሉ እንዲለቅ አይፈቅድለትም። ኒውካስል ዩናይትዶች ትልቅ የሆነ ፕሮጀክት ስላላቸው ምርጥ ተጫዋቾቻቸውን ማጣት አይፈልጉም። ለቻምፒየንስ ሊግ ለማለፍ ጥረት እያደረጉ ሲሆን ዘንድሮ ዋንጫ ማንሳትም ችለዋል። ብዙ ቦታን ደግሞ ለማጠናከርም ይፈልጋሉ እናም ደግሞ ቁል ተጫዋቾቻቸውን በክለቡ ማቆየት ደግሞ ተቀዳሚ ተግባራቸው ይሆናል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት ተጫዋቹ በሚቀጥለው ሲዝን ለዌስትሃም ዩናይትድ መጫወት አይፈልግም የዌስትሃም ዩናይትዱ ተከላካይ ናይፍ አጓርድ በውድድር ዓመቱ መጨረሻ ክለቡን በቋሚነት የመልቀቅ ፍላጎት እንዳለው ገልጿል የሞሮኮ ተከላካይ በውሰት ሪያል ሶሴዳድ ነው ተከላካዩ በስፔኑ ክለብም በጣም አስደናቂ ዓመት ነበር ያሳለፈው በክረምትም ዌስት ሃምን በቋሚነት መልቀቅም ይፈልጋል። ዌስት ሃም ዩናይትድ ከተጫዋቹ ሽያጭ ገንዘብ ለማግኘት ወስነው እንደሆነ መታየት አለበት። ለክለቡ መጫወት የማይፈልግ ተጫዋች አጥብቆ መያዝ ምንም ትርጉም የለውም። እናም ደግሞ ዌስት ሃም ዩናይትድ እሱን እንዳስፈላጊ ተጫዋችም ከዚህ በኋላ አይመለከቱትም። ከተጫዋቹ ተስማሚ ዋጋ ማግኘት ይችሉ እንደሆነም የሚታይ ነው። የዌስት ሃም ዩናይትዱ አለቃ ግርሃም ፖተር በሚቀጥለው የውድድር ዘመን ከተጫዋቹ ጋር ለመስራትን ፍላጎት ነበረው። ነገር ግን አሁን ላይ መጫወቻው መውጫው እንግዲህ ቅርብ ያለ ይመስላል። ሰኞ እለት እንግዲህ በዌስት ሃም ወይ ፖድካስት ላይ ለዌስት ሃም ቅርብ የሆነው ጋዜጠኛ ሲናገር የዌስት ሃም ዩናይትዱ ተጫዋች ከናይፍ አጓርድ እና ከወኪሉ ጋርም እየተነጋገሩ ነው ክለቡ በዚህ ክረምት መሸጥ እንደሚፈልግም አላቅም። ግርሃም ፖተር ተጫዋቹ በውሰት ሲመለስም ከሱ ጋር ለመስራት አስቦ ነበር፣ እሱን በተግባርም ለማየትና ምናልባትም ወደ ቡርኑ ሊመልሰውም ይችላል። ሆኖም ግን ክለቡ በመጪው የዝውውር መስኮት ለመልቀቅ ያቀደው ሌላ ተጫዋች ቢሆንም ተከላካዩን ግን ሊሸጡት ይገደዳሉ። ዌስታም በዚያ በዚህ ውድድር ዘመን በመከላከል ረገድ በጣም የተጋለጠ ነው። በኋለኛው ክፍል ላይ መሻሻል አለባቸው። በክረምት የዝውውር መስኮትም ጥራት ያለው የመሃል ተከላካይና እዛ ቦታ ላይ ደግሞ ኢንቨስት ለማድረግም ይፈልጋሉ። ለዌስትሀም ዩናይትድ ተስፋ አስቆራጭ ወቅት ሆኖባቸዋል እናም በጠንካራ ሁኔታ በቀጣይ አመት ለመመለስም ይፈልጋሉ። ጥራት ያላቸው ፊርማዎች እንግዲህ በሚቀጥለው እንዲሁ ደግሞ አመትም ነገሮችን እንደሚቀይሩ ይረዳቸዋል ተብሎ ነው የሚታሰበው። ይበንዲ እንዳለ ሞሮኮዊው ናይፋ ጓርድ የረጅም ጊዜ የወደፊት ህይወቱን ለማስተካከልና በድጋሚ በእግር ኳሱ ላይ ደግሞ ያተኩራል። መጨረሻው የት እንደሚፈርም ይጠበቃል። ነገር ግን በድጋሚ በዌስት ሃም ማሊያ የምንመለከትበት እድል ያለ ግን አይመስልም። ሚኪ ብራውን አንቶኒ ሩዲገር እና ቸልሲ በድጋሚ አይገናኙም ብለዋል። የሪያል ማድሪዱ ተከላካይ አንቶኒ ሩዲገር በውድድር አመቱ መጨረሻ ወደ ቸልሲ እንደሚመለስ ተነግሮ ነበር። ጀርመናዊ ኢንተርናሽናል በክረምቱ ከስፔኑ ክለብ ሊወጣ ይችላል እናም ወደ ስታንፈርድ ብሪጅ ሊመለስም ይችላል የሚሉ መሪዎች ወሬዎች ነበሩ። ነገር ግን የቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ኤንዞ ማሬስካ ከሚፈልገው አይነት ተጫዋች ስላልሆነም ለቸልሲ የማይመጥን፣ የሚፈልገው አይነት ተጫዋችም ስላልሆነ ለቸልሲ እንደማይመጥን ያምናል። ወደ ለንደኑ ክለብ ይመለሳል ተብሎ የማይታሰብም ብሏል። ከዚህ በተጨማሪ ቸልሲ ወጣት ተጫዋቾችን ለማምጣት እየፈለጉ ነው። ስለዚህም ሩዲገር የመምጣት እድሉ በጣም አነስተኛ ነው። ሚኪ ብራውን ሲናገር የሩዲገር የቸልሲ ሕይወት አልቋል። ሩዲገር አንቸሎቲ ሪያል ማድሪድን እንግዲህ ሲለቁ ሊለቅ እንደሚችል ወሬ ሰምቻለሁ። ሁልጊዜም ለመጫወት ዝግጁ ነው። ወደ ቸልሲ መመለስም ትንሽ ይፈልጋል። ነገር ግን አሁን ላይ በሰላሳዎች ውስጥም ያለን ተጫዋች ማምጣት አይፈልጉም። ቸልሲዎች አንቶኒ ሩዲገርን የሚመለከቱ ተጫዋች አይደለም ሲልም ጭምር እንዲሁ ይናገራል። በክለብ ውስጥ ሊላመዱ የሚችሉ ወጣት ተጫዋቾችን ብቻ ማምጣት ይፈልጋሉ። ይህንን ደግሞ ማድረግ መፈለጋቸው ትክክል ነው ወይም አይደለም የሚለው ሌላ ጥያቄ ቢሆንም ሩዲገር ቢመጣ ልምዱ ጠቃሚ ሊሆን ይችላል። ነገር ግን ሩዲገር ትልቅ ልምድ አለው። ነገር ግን ማሬስካ የሚፈልገው ተጫዋች እድሜና አይነትን አይመጥንም። ስለዚህም ደግሞ የሱ ፊርማ የማይመስል ነገር ነው። ነገር ግን ቸልሲዎች በክረምቱ ጥራት ያለው ተከላካይ ያስፈልጋቸዋል። ቸልሲ በዚህ ክረምት ጥራት ያለው ተከላካይ ላይ ኢንቨስት ለማድረግ የሚፈልጋሉ፣ ከኋላ የተጋለጡ ይመስላሉ። እንደ ቤኖት ባዲያሼል ባሉ ተጫዋቾች ላይ ማሻሻያዎችን ማምጣት የሚፈልጋሉ። ወስሊ ፎፋና ከቋሚ ጉዳቶች ጋርም ታግሏል። ጥራት ያለው ተከላካይ ማስፈረም ቅድሚያ ከሚሰጣቸው ጉዳዮች አንደኛው ነው። ሩዲገርን በተመለከተ በፕሪምየር ሊግ እና በላሊጋ ራሱን አረጋግጧል። እሱን ለማስፈረም የሚፈልጉ የክለቦች እጥረትም የለውም ተብሎ ነው አሁን ላይ እየታሰበም የሚገኘው። ሩበን አሞሪም አንድሬ ኦናናን በማንቸስተር ዩናይትድ ለመተካት የመጨረሻ ውሳኔውን ሰጥቷል። አንድሬ ኦናና በማንቸስተር ዩናይትድ ጋር ሌላ ስህተት የበዛበትን የውድድር ዘመን አሳልፏል። በዚህ ምክንያትም በክረምት እንደሚለቅ ሩበን አሞሪም ይፈልጋል። ሩበን አሞሪም በሌሎች ቅድሚያ ከሚሰጣቸው ቦታዎች ላይ ውሳኔዎችን ካሳወቀ በኋላ ማንቸስተር ዩናይትድ በዚህ ክረምት ለአዲስ ግብ ጠባቂም ከፍተኛ ገንዘብ አያወጡም። የአንድሬ ኦናና የወደፊት ጣፈንታ በኦልትራፎርድ አይመስልም። የ29 ዓመቱ ኦናና ባለፈው ወር በዩሮፓ ላይ ሩብ ፍጻሜ ጨዋታ ላይ ከሊዮን ጋር ባደረጉት ጨዋታ በተለይ ከሰራው ስህተት በኋላ በአሞሪም ከዛ በኋላ እንግዲህ በጣም እንግዲህ ጭንቅላቱ ላይ ሌሎች ተጫዋቾችን ማምጣት እንዳለበት የወሰነበት ዕለት እንደነበር ይታወሳል። ሩበን አሞሪም ኦናናን የሚተካ አዲስ ግብ ጠባቂ ማስፈረም እንደሚፈልግ ተዘግቧል። ካሜሮናዊው ከፍተኛ ስህተቶችን መስራቱን በመቀጠሉ ብዙ ደጋፊዎችም ክለቡ ቀጥተኛ ምትክ ፍለጋን እንዲወጣ ይፈልጋሉ። አሁን ላይ በማንቸስተር ውሳኔ ተላልፈዋል። የማንቸስተር ኢቭኒንግ ኒውስ ዘጋቢ እንዳረጋገጠው ኦናና ከለቀቀ እንግዲህ ዩናይትዶች ለአዲስ ግብ ጠባቂ ብዙ ገንዘቦችን ለማውጣት ግን ዝግጁ አይደሉም። የቀድሞው የኢንተር ሚላን ተጫዋች መቆየት ይፈልጋል። ቱርካዊ ዋልታይ ባይንደር ግን ለተጨማሪ የጨዋታ ጊዜ ፍለጋ ከኦልትራፎርድ የሚወጣ ይሆናል። ተጫዋቹ የ2026 የዓለም ዋንጫን መጫወት ስለሚፈልግ ወደ ቱርክ ለመመለስም ቅርብ ነው። ሶስተኛው ምርጫ ግብ ጠባቂ ቶም ሂተን አሁን ባለው ኮንትራቱ የመጨረሻዎቹ ሳምንታት ላይ የሚገኝ ሲሆን ባለፈው ሳምንትም 39 ዓመት ሞልቶታል ሩበን አሞሪምና የክለቡ አመራሮች በክረምቱ አጥቂና አማካይ ለማምጣት ቅድሚያ ሰጥተዋል ዩናይትዶች ሶስት ወይም ደግሞ አራት ቁልፍ ፊርማዎችንም ለማምጣት ተስፋ ያደርጋሉ ነገር ግን ከፍተኛ ዋጋ በዝውውር መስኮት ለማውጣትም ዝግጁ እንዳልሆኑ ነው እየተገለጸም የሚገኝ ነው ቶተንሃም የዩቬንቱስን ኮከብ በ20 ሚሊዮን ፓውንድ ብቻ ሊያስፈርሙት ይፈልጋሉ ቶተንሃም ሆትስፐርሶች ዱሻን ቭላሆቪችን ከዩቬንቱስ ለማስፈረም እንደሚፈልጉ ተነግሯል። በክረምቱ ለዝውሩ ሊዘጋጁም ይችላሉ። እንደ ጊቭሚ ስፖርት ዘገባ ከሆነ ዩቬንቱስ ለአጥቂው 20 ሚሊዮን ፓውንድ ዝቅተኛ ዋጋ ሊቀበሉ ይችላሉ። ዩቬንቱሶች ገንዘብ ለማግኘት ጫና ውስጥ ናቸው፣ እናም ደግሞ ቶትንሃም እድሉን በአግባቡ ተጠቅሞ ተጫዋቹንም ለማስፈረም ይፈልጋል። ይህ በእንዲህ እንዳለ ተጫዋቹ በቅርቡ እንግዲህ ከአርሰናል ጋርም ተገናኝቷል። ኒውካስል ዩናይትድ እሱን እየተከታተለ እንደሚገኝ ይገለጻል። ሰርቢያዊ ወደ ፕሪሚየር ሊግም የመሄድ ፍላጎት እንዳለው ተዘግቧል። ከዚህ ቀደም ወደ እንግሊዝ ከመዘዋወር ጋርም ስሙ ተያይዞ ነበር። ወደ ዩቬንቱስ ከማምራቱ በፊትም ወደ አርሰናል ለመዘዋወር ተጫዋቹ ተቃርቦ እንደነበር ነው በርካቶች የሚያነሱት። በጣሊያን በፊዮረንቲናና በዩቬንቱስ ጋር እንግዲህ ራሱን አረጋግጧል። በፕሪሚየር ሊግም ስኬታማ ለመሆን ብቃት እንዳለው ምንም ጥርጥር የለውም። ቶተንሃሞች በአጥቂ ክፍል ውስጥም የበለጠ ጥልቀትን ከዱሻን ቭላሆቪች ሊጠቀሙ ይችላሉ። ቭላሆቪች በመጨረሻ ሶስተኛው የሜዳ ክፍል ላይም ትልቅ ነገርን ይጨምራል። ቭላሆቪች ወደ ቶተንሃም ቢመጣ ከዶሚኒክ ሶላንኬ ጋርም በመወዳደርና ና የጎል እንግዲህ ማስቆጠር ሸክሙንም ከእሱ ጋር መጋራትም ይችላል። ሰርቢያዊው በዚህ ውድድር ዘመን 14 ጎሎችን ያስቆጠረ ሲሆን አምስት ለጎል የሆኑ ኳሶችንም አመቻችቶ ማቀበል ችሏል። ከተሻሉ ተጫዋቾች ጋርም በማጥቃት ስርዓት ውስጥም ሲጫወት የእሱ ቁጥሮች ሊሻሻሉ እንደሚችሉ በርካቶች ያነሳሉም። ከእንግሊዝ እግር ኳስ ጋር በፍጥነት ለመላመድ አካላዊ ብቃት አለው። በቶተናም ጠቃሚ ሊሆንም ይችላል። የ25 ዓመቱ አጥቂ አሁንም እንግዲህ በአሰልጣኞች መሻሻል ይችላል። ከፍተኛ ደረጃ ያለው የፕሪሚየር ሊግ አጥቂ ለመሆንም አቅም አለው። ቶተናሞች በሚቀጥሉት ሳምንታት ሰርቢያዊውን አጥቂ ለማስፈረምም ይፋዊ ፕሮፖዛል ያዘጋጃሉ ተብሎ ነው የሚጠበቀው። ሊድስ ዩናይትድ ከኮንትራት ነጻ የሚሆን ተጫዋች ጋርም ስማቸው ተያይዟል። ሊድስ ዩናይተዶች የሳውዛምተኑን የቀይ መስመር ተከላካይ ካይል ዎከር ፒተርሰን በነፃ ዝውውር ለማግኘትም የተወሰነ ግንኙነት እንደነበራቸው ተዘግበዋል። ካይል ዎከር ፒተርስ በዚህ የውድድር ዘመን መጨረሻ ነጻ ወኪል ሊሆን ነው። እናም የ28 ዓመቱ ተጫዋች ብዙ ፈላጊዎችም ይኖሩታል ተብሎ ይታሰባል። ሳውዝሃምተን ካስከፊ የፕሪሚየር ሊግ ዓመት ካሳለፉ በኋላ ወደ ሻምፒየንሺፕ ወርደዋል። ዎከር ፒተርስም የቡድናቸው አባል ሆኖ የሚቆይ አይመስልም። ተጫዋቹ በእርግጠኝነት በትልልቅ ክለቦች ላይ መጫወቱን ሊቀጥል ይፈልጋል። ጋዜጠኛ ግሬን ቤሊ ለሊድስ ዩናይትድም ኒውስ ሲናገር ሊድስ ተጫዋቹ ላይ ፍላጎት እንዳላቸውን ያረጋገጠው ሆኖም ግን ለተጫዋቹ ፊርማ እንግዲህ ሌሎች ክለቦችም ሊኖሩ እንደሚችሉ በመታወቁ ለዮርክሻየሮ ቡድን አስቸጋሪ ሊሆን እንደሚችልበት አጽንኦት ሰጥቷል። ከካይል ወከር ፒተርስ ወደ ሊድስ ዩናይትድ የዝውውር ፍላጎትም አለው ነገር ግን ስምምነቱ ዋስትና ያለው አይመስልም። ቤይሊ እንግዲህ ስለ ዝውውሩ ሲናገር አሁን ላይ ምንም አይነት ውሳኔ በተጫዋቹ ጉዳይ ላይ አልተነገረም። ሊድስ ዩናይትድ ግንኙነት ነበራቸው። ነገር ግን ከእሱ ጋር የሚገናኙ በርካታ ክለቦችም አሉ። ሊድስ ዩናይትድ አንዱ መሆናቸው እርግጥ ነው። ዌስትሀም፣ ስፐርስ፣ ኤቨርተን ፈላጊዎቹ ናቸው። አንዳንድ ከእንግሊዝ ውጭ ያሉ ክለቦችም ይፈልጉታል። ሊድስ ዩናይትድ ሊያገኙት ይችላሉ። በሚቀጥለው የውድድር ዘመን ከመውረድ ለመትረፍም መሞከራቸው ከባድ ስለሚሆኑባቸው ሊድስ እንደዚህ ልምድ ያለውን ተጫዋችም በክረምት ማስፈረም ይመኛሉ። ሶስቱም በዚህ እንግዲህ ዓመት የወረዱት ቡድኖች ባለፈው ዓመት ወደ ሊጉ ያደጉ ናቸው። ሊድስም በእነሱ ላይ ተመሳሳይ ነገር እንዳይደርስባቸው አንካራ እንግዲህ የዝውውር መስኮትን ማሳለፍ እንደሚፈልጉ ጭምር ነው መረጃዎቹ አሁን ላይ እያሳዩ እንደሚገኙ የተዘገበው። ካርሎስ ካሴሜሮ የአንቸሎቲ ሹመት አስደስቶታል። የማንቸስተር ዩናይትድ አማካይ ካሴሜሮ ካርሎ አንቸሎቲ የብራዚል ዋና አሰልጣኝ አድርገው መሸሙን አድንቋል። የቀድሞ የሪያል ማድሪድ ኮኮብ እንዲሁ ቲቴ በታህሳስ 2022 ከለቀቀ በኋላ ሴሬሳውን ለጣሊያናዊው አንቸሎቲ አይነት አሰልጣኝ ያስፈልገው እንደነበር ተናግሯል። ካሴሜሮ ሲናገር ቴቴ ከሄደ በኋላ አንቸሎቲ አሰልጣኝ መሆን ነበረበት ብዬ አስባለሁ። ብራዚል እንደሱ ያሉ ባለሙያዎች ያስፈልጓታል። ብራዚል እንደሱ ያለ ትልቅ ስም ያስፈልጋታል። አንቸሎቲ ለተጫዋቾች ትልቅ አክብሮት ያለው ሰው ነው። ይህ ሰው ደግሞ በእግር ኳሱ ለየት ያለ ነው። አንቸሎቲ አሸነፍክም ተሸነፍክም ተጫዋቾቹ በተቻላቸው አቅም እንዲሰሩ የማድረግ ኃይል አለው። ምርጡን ለማግኘትና ጥሩ ባህሪያቸውን ለማምጣትም ሁሌም ይሞክራል። ይህም ብራዚልን ከፍ የማድረግ አቅምን ይሰጣል ብሏል። በ2022 ቴቴ ከስራው ከተባረረ በኋላና ብራዚል አንቸሎቲን ከመሾሟ በፊት ሶስት አሰልጣኞች ነበሯት። ሆኖም ግን ሁሉም የቴቴ ወራሾች ብዙ ዓለም አቀፍ ደረጃቸውን የጠበቁ ተጫዋቾችን ቢይዙም ማስደነግን አልቻሉም። አንቸሎቲ በእግር ኳሱም ዓለም ታክቲሽያን እንደመሆኑ መጠን በብራዚል ትልቅ ነገርን ያቀርባል ተብሎ ነው የሚጠበቀው። በ2026 የኮሜቦል የዓለም ዋንጫ ማጣሪያ ሴሌሳው በ14 ጨዋታዎች 21 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ተቀምጠዋል። ለዓለም ዋንጫ ማጣሪያም አራት ጨዋታዎች እየቀሩት አንቸሎቲ የስልጣን ዘመናቸውን በጠንካራና ምክንያታዊነት ለመጀመር ይጓጓሉ። የማንቸስተር ዩናይትድ ኮከብ ወደ ብራዚል ብሔራዊ ቡድን ሊመለስ ስለሚችልም ሲጠየቅ ወደ ብሔራዊ ቡድኑ ስለመመለስ ማውራት ከባድ ነው ብለዋል። ካሴሜሮ ወደ ብራዚል ብሔራዊ ቡድን መመለሱ ከባድ ሊሆን እንደሚችል ፍንጭ ሰጥቷል። አንጋፋው የማንቸስተር ዩናይትድ አማካይ ከጥቅምት 2023 ጀምሮ ለሴሌሳው መጫወት አልቻለም። ካሴሜሮ ከጣሊያናዊው ጋር ያለው ግንኙነት ቀደም ሲል እንግዲህ በሪያል ማድሪድ ውስጥ የሰመረ ነበር፣ ሰርቷለም ካሴሜሮ ለብራዚል 75 ጨዋታዎችን አድርጓል። 7 እግቦችንና 3 አሲስቶችን ለሀገሩ አስገኝቷል። ካሴሜሮ በዚህ ውድድር ዘመን በማንቸስተር ዩናይትድ ባደረጋቸው 39 ጨዋታዎችም 5 እግቦችንና 3 አሲስቶችን ማድረግ የቻለ ተጫዋች ነው። ፈረንሳዊው አጥቂ በሊቨርፑል ይፈልጋል ተብሏል። ሊቨርፑሎች የቼልሲውን አጥቂ ክሪስቶፈር ኢንኩንኩን በክረምቱ የዝውውር መስኮት ለማስፈረም ፉክክር ውስጥ ይገኛሉ ተብሏል። እንደ ፉት መርካቶ ዘገባ ከሆነ ባየር ሚኒክና ኒውካስል ዩናይትድ ጋርም በመሆን የፈረንሳዩን ኢንተርናሽናል ፊርማም ከሚፈልጉት ክለቦች መካከል ይገኙበታል። በስታንፈርድ ብሪጅ ያለው ኮንትራት አራት ዓመት የቀረው የ27 ዓመቱ ተጫዋች መደበኛ የጨዋታ ጊዜን ለማግኘትም መልቀቅ ይፈልጋል። በ2023 ክረምት ከአር ቤ ላይፕዚግ ወደ ቼልሲ ከሄደ በኋላ በስታንፈርድ ብሪጅ እንደተጠበቀው አልሆነም። ክሪስቶፈር ኢንኮንኩ በዚያ የውድድር ዘመን በፕሪምየር ሊጉ ባደረጋቸው 27 ጨዋታዎች 3 ግቦችንና 2 አሲስቶችን ማድረግ ችሏል። በሜዳው ላይ ያሉት ኒኮላስ ጃክሰን በአጥቂ እንዲሁም በአስር ቁጥር ኮል ፓልመርን ማስቀመጥም ባለመቻሉ ኢንኩንኩ በቅርብ ጊዜ ውስጥም ጀማሪ ይሆናል ተብሎ አይታሰብም። በዚህ ምክንያት ፈረንሳዊው እንደ ሊቨርፑል ወደሚገኝ ቡድን መሄድን ይመርጣል ይሆናል። ሆኖም ግን በሊቨርፑል የመጀመሪያ ምርጫ እንደሚሆን ግን ዋስትና አያገኝም። ቀያዮቹ ከ2025-26 የውድድር ዘመን በፊት አዲስ አጥቂ ለማግኘት እየፈለጉ እንደሆነ ይታመናል። ኢንኮንኩ በሚቀጥለው ዓመትም ከመርሲሰዶ ቡድን ጋርም በቻምፒየንስ ሊግ ለመወዳደር እድሉን ያገኛል። ነገር ግን አጥቂው ፈላጊዎቹ ብዙ ስለሆኑ ማረፊያውን መገመት ከባድ ይመስላል ተብሏል። እንዲሁም የሪያል ማድሪዱ ኮከብን ለማስፈረም ሊቨርፑልና ቼልሲ ሌሎች ኮክ ክለቦችም ተቀላቅለ ዋል ሁለቱ ቡድኖች የሪያል ማድሪዱን የክንፍ መስመር ተጫዋች ሮድሪጎ ለማስፈረም ፍላጎት ካላቸው ክለቦች መካከል ይገኙበታል ተብሏል። ቤን ጃኮብስ እንዳለው ከሆነ ብራዚላዊው ኢንተርናሽናል በዚህ ክረምት ሳንቲያጎ ቤርናቢውን ሊለቅ ይችላል የሚል መረጃ ነው እየወጣም የሚገኘው። አሊ መስኮት ኒውካስል እንግዲህ ኒኮላስ ጃክሰንን ተችቶታል። አሊ መስኮት ቻልሲ እንግዲህ አጥቂ ኒኮላስ ጃክሰንን በዚህ ውድድር ዘመን ያሳየውን ብቃት ተችቶታል። በአጥቂውና በማንቸስተር ዩናይትድ ራስመስ ሆይሉንድ እንግዲህ ነገር ላይ የተሰማውን ቅሬታ ገልጿል። ጃክሰን በዚህ የውድድር ዘመን ባደረጋቸው 33 ጨዋታዎች 12 ጎሎችን አስቆጥሮ 5 አሲስቶችን አድርጓል። ሆኖም በአጨራረሱ ላይ ብዙ ወቀሳዎች አሉበት። እንደ ፉትቦል ዘገባ ከሆነ ተጫዋቹ በዚህ ሲዝን በፕሪሚየር ሊጉ 19 ትልልቅ እድሎች አምልጠውታል። ከሱ በላይ ኦሌ ዋትኪንስ፣ መሐመድ ሳላና ኤርሊንግ ሀላንድ ብቻ ነበሩ ትልልቅ እድሎች ያመለጡት። በቶክ ስፖርት ቃለ መጠይቅ ላይም ሞክ እንግዲህ ሲናገር ይሰው በቸልሲ አጥቂው የተሰማውን ቅሬታ ይገልጻል። ከአንድ ወቅት በፊት ጃክሰን እና ራስመስ ሆይላንድን ተመለከትኩኝ። እናም ለራሴ እያሰብኩኝ እንዲህ አልኩኝ፣ ሁለቱም አቅም አላቸው፣ እንዲሁ ደግሞ ወደ ትክክለኛው አቅጣጫ እየሄዱ ነው። ሆኖም ግን በሁለቱም ትንሽ ቅር ተሰኝቻለሁ። ባሰብኩትና ለማየት በመፈለገ ያክል በሁለቱ ተጫዋቾች ረገድ እድገት አልታየኝም። ሁለቱም ቡድኖች ደካሞች ናቸው። ሁለቱም ቡድኖች ሌላ አጥቂ ሊያመጡ የሚገባል ሲል የተናገረው ሆይላንድ በበኩሉ ከማንቸስተር ነትር ጋር የ ባስ እንግዲህ ደካማ ዓመትን አሳልፈዋል። በዘንድሮው የውድድር ዘመን ባደረጋቸው 49 ጨዋታዎችም 10 ጎሎችን አስቆጥሮ አራት ለጎል የሆኑ ኳሶችን ነው አሲስት ማድረግ የቻለው። በተጨማሪ ኤንዞ ማሬስካ ለኒኮላስ ጃክሰን በቸልሲ ፉክክር እንደሚፈልግ ተናግሯል። ሰማዮቹ ከቅርብ ዓመታት ወዲህ አዳዲስ ተጫዋቾችን ለመግዛትም ከ1 ቢሊዮን ፓውንድ በላይ ማውጥተዋል። ሆኖም ግን አሁንም እንግዲህ በአጥቂ ስፍራ ላይ ፉክክር የላቸውም። ኒኮላስ ጃክሰን ዋነኛ የመሀል አጥቂያቸው ነው። ክሪስቶፈር ኢንኩንኩም ማስደነቅ አልቻለም። በቅርብ ጊዜ በተደረገ ቃለ መጠይቅ የቸልሲው አሰልጣኝ ኤንዞ ማሪስካ በአዲስ አጥቂ ፊርማ ላይ እናይ እና ደግሞ በጃክሰን ብቃት ጉዳይ ላይም ሲጠየቁ ምላሽ መስጠት አልፈልግም ነበር ያሉት። ቸልሲዎች እንደ ሊያም ዴላፕና ቪክተር ኦስሜን ያሉ ተጫዋቾችን በዚህ ክረምት ለማዛወርም ስማቸው በደንብ እየተነሳ የሚገኝ ቡድን እንደሆነ እየተገለጸ ነው። ሪያል ማድሪድ በክረምቱ አማካኝና የግራ መስመር ተከላካይ ለማስፈረም በገበያው ላይ ነው። ሪያል ማድሪድ በክረምቱ አዲስ አማካይ ለማስፈረም ወስኗል ተብሎ የተዘገበ ሲሆን ሻቪ አሎንዞ ቦታውን ለማጠናከር ይህ እንደሚፈልግም ይታመናል። የኮፕ ባልደረባ እንግዲህ ሚልኮር ሮይስ እንደተናገረው ከሆነ ሎስ ብላንኮቹ አይናቸውን በሶስት አማካዮች ላይ አድርገዋል። በተጠቀሰው ዘገባ መሰረት ሪያል ማድሪድ አንጌሎ ስቲለር፣ ፓላሲዮስ ና ቲጃኒ ራይንደርሰን በእጩ ዝርዝራቸው ውስጥ አካተውታል እየተባለ ይገኛል። ሎስ ብላንኮቹ ጠንካራና ጥልቀት ያለው የመሃል ሜዳ ክፍልም ለመገንባት እየተዘጋጁ ሲሆን ሉካ ሞድሪች በክረምቱ ሊለቅ ይችላል። እንደ ኤድዋርዶ ካማቪንጋ ያሉ ተጫዋቾችም በዚህ ውድድር ዘመን ጥሩ ሁኔታ ላይም አልነበሩም። በክረምቱም የሚለቁበት እድል ሰፊ ነው ተብሎ ይታሰባል። ፓላሲዮስ ቀጣዩ የክለቡ አሰልጣኝ ይሆናል ተብሎ ከሚጠበቀው ሻቪ አሎንዞ ጋር ባለው ቅርበትም ምክንያት የስፔኑ ዋና ከተማ ከፍተኛ ኢላማ እንደሆነ ተዘግቧል። ፓላሲዮስ በስፔናዊ አሰልጣኝ ስርም በባየር ሌቨርኩዘን ቋሚ ተሰላፊ የነበረ ሲሆን አሰልጣኙን ተከትሎ ወደ ሳንቲያጎ ቤርናቢው ሊደርስ ይችላል። አንጀሎ ስቲለርም በቡንደስሊጋው በስቱትጋርት ተደምቆ ዓመቱን እያሳየ ነው። ሆኖም ጀርመናዊው ኢንተርናሽናል እስከ 2028 ድረስም የሚያቆየውን ኮንትራት ተፈራርመዋል። ይህም ትልቅ ችግርን ሊፈጥር ይችላል። ቲጃኒ ራይንደርስ በኤሲ ሚላን ያለፉትን ሁለት የውድድር ዘመናት ያሳየውን ድንቅ ብቃት ተከትለው በሪያል ማድሪድም የምኞት ዝርዝር ውስጥ የመጨረሻው ስም ነው። ሆኖም ግን የ26 ዓመቱ ተጫዋች በማንቸስተር ሲቲም የሚፈለግ ሲሆን ወደ ኢትያድ ለመዘዋወርም ከስምምነት መድረሱ ነው እየተገለጸ የሚገኘው። በተጨማሪም የሪያል ማድሪድ አልቫሮ ፈርናንዴስ ካሬራስን ማግኘትም ካልቻሉ ፊታቸውን ወደ ቦርን መዙ ተከላካይ ሚሎስ ኪርኬዝ ሊያዞሩ ነው ተብሏል። የስፔኑ ማርካ ጋዜጣ እንደዘገበው የስፔኑ ኃያል ክለብ በሊቨርፑል የሚፈለገውን የኪርኬዝን ፊርማ ለማግኘትም ይፈልጋሉ ተብሏል። የቤኔፊካው የግራ መስመር ተከላካይ አልቫሮ ካሬራስ የሎስ ብላንኮቹ የግራ መስመር ተከላካይ ቁጥር አንድ ኢላማ እንደሆነ ተዘግቧል። የሁለት ዓመቱ ተጫዋች በቅናሽ ዋጋ ለማስፈረም እየፈለጉ እንደሆነ ታውቋል። ካሬራስ በ2020 ወደ ማንቸስተር ዩናይትድ ከመዘዋወሩ በፊትም በስፔን ዋና ከተማው ክለብ ላይ እንደነበር ነው በርካቶች የሚያነሱት ። ማንቸስተር ዩናይትድ የፕሪምየር ሊጉን ኮከብ ተጫዋች ለማስፈረም ፍላጎት አለው። ማንቸስተር ዩናይትድ በመጪው የክረምት ተጫዋቾች የዝውውር መስኮት የኒውካስል ዩናይትዱን አማካይ ሲያን ሎንግ ስታፍን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ሪፖርቶች ጠቁመዋል። ዩናይትዶች በዚህ ውድድር ዘመን ሌላ የአሰልጣኝ ለውጥ ካደረጉ በኋላ ቡድኑን በመልሶ ግንባታ ላይ ያተኮረ ክረምትን ለማሳለፍ ዝግጁ ናቸው። እንደ ማትያስ ኩኛ፣ ሊያም ዴላፕ ና አንቷን ሴሜን ያሉ ኮከቦችም በመጨረሻው ሦስተኛው የሜዳ ክፍል ላይ ለመጨመር ስማቸው ተያይዟል። ነገር ግን ሎንግ ስታፍ ከቅናሽ ዋጋ ለዩናይትድ ርካሽ ፊርማም ሊሆን ይችላል። የቲም ቶክ ዘገባ እንደሚያሳየው ሎንግ ስታፍ በክረምቱ የዝውውር መስኮት ኒውካስል ዩናይትድን ሊለቅ ነው። ዩናይትዶች ለፊርማውም ራሱን አዘጋጅቷል ተብሎ ነው የሚታሰበው። ሎንግ ስታፍ በማክ ፓይሶቹ አካዳሚ በኩል መጥተዋል። የሳንድሮ ቶናሊ በዚህ ውድድር ዘመን ብቅ ማለቱ ሎንግ ስታፍን ተጠባባቂ ወንበር ላይ የሚያሰነብት ተጫዋች አድርጎታል። አማካዩ በፕሪምየር ሊጉ ስምንት ጨዋታዎችን ብቻ መጀመር ችሏል። የመጨረሻ ቋሚ ሆኖ የጀመረውም በታህሳስ ወር መጀመሪያ ላይ ነበር። በ2026 ኮንትራቱ የሚያልቁ አማካዩ በኒውካስል ዩናይትድ በሳምንት 50,000 ፓውንድም የሚከፈለው ሲሆን ኒውካስል ዩናይትድ በፕሪሚየር ሊጉ ቲኤስአር ህግን መሰረት በዚህ ክረምትም ከተጫዋቹ ሽያጭ ገንዘብ ለማግኘት ይፈልጋሉ። ሪፖርቱ ዩናይትድ ለአማካዩ ፊርማ እየተፎካከሩ መሆናቸውን ይገልጻል። ዩናይትዶች በ2019 አማካዩን ለማግኘት እንደሚፈልጉ ይነገር ነበር። አሁን ላይ አማካዩ ላይ ያላቸው ፍላጎት እንደ አገረሸም ይታሰባል። ነገር ግን ለሎንግስታፍ በሩበን አሞሪም ቁጥር አንድ ኢላማ አይደለም። ዩናይትሮች በክረምቱ ክሪስቲያን ኤሪክሰንን ሊያጡ ነው። የኮቢ ማይኖና የካርሎስ ካሴሜሮ የወደፊት እጣፈንታን እርግጠኛ ስላልሆነ ለሎንግስታፍ ብዙ ልምድን ይሰጣቸዋል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን መራው፣ ከእናንተ ጋርም አብሬ ቆየሁኝ። በምሽቱ ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።